የሆነ ጊዜ ላይ በእድሜ ከሚያንሰኝ ልጅ ፍቅር ይዞኝ ነበር። በእድሜ የሚያንስሽ እሺ። እኔ እድሜውን ግን ጠይቄው አይደለም። እሱ ማለቀ ግን ከእድሜው በላይ ማቹር ያደረገ ሰው ታውቃለህ፣ እንደዛ አይነት ካራክተር ስለነበረው ብዙም አይደለም የሁለት ዓመት ማሆኑ ታናሽ ነው። ከዛ ግንኙነታችን ወደ ቤተሰቦቹ ጋራ ሲደርስ እኔ 26 ዓመት ሆኜ እሱ 24 ዓመቱ ነበር። ይሄ ፊዚካሊ ምናምን ግን ኦልሞስት ተቀራራቢ ነው። ምንም ያስታውቅ እና በጣም አስተሳሰቡ ላይፍ ስታይሉ ምናምን በጣም በቃ እንደ አርባ መሰው ነው። ሶ እኔ ነገር አለሙን ወደ መሀል ላይ ነው ያወቅኩት እድሜው። ከዛ ወንድሙ፣ ጓደኞቹ፣ የወንድሙ ጓደኞች ምናምን ልጅ ነው ልጅ ነው ልጅ ነው ይሉኛል። በጣም አቢውዝ ተደረግ ነበረ። እሱ እኮ ልጅ ነው እና ልጅ ነው በቃ ልጅ ነው ስራውን እየሰራ አይደለም ፎከስ አይደለም። በቃ የሆነ ስራ አቋርጦ አንቺ ጋር ይመጣል። በቃ እሱ አሁን ለሱ በጣም ልጅ የሚባል ለወንድ ልጅ ልጅ የሚባል ነው። በጣም ነው የደበረኝ። የሆነ እሺ፣ ከዚያ የሆነ ቀን ቁጭ ብለን ከህቴ ጋር እያወራ ምናምን እሱ ብቁ ነኝ ብሎ ሴት ጋር ከሄደ በኋላ ቤተሰቦች ሁኔት ልጅ ነህ ይላሉ። ልጅ አለመሆኑን እኮ ቼክ አድርጎ ነው ሴት ጋር የመጣው አይደል? እሱ ነ እሺ እና ልጅ አለመሆኑን ደግሞ አውቃለሁ እኔ እና ምንድን ነው እና ከነሱ በላይ እኔ የማውቀው ልጅ አለመሆኑ ግን ልጅ ነው ልጅ ነው የሚለው ነገር በጣም እንትን አለኝና እና ከዛ ከእህቴ ጋር እያወራን በጣም የኢትዮጵያ ወላጆች እኮ ልጆቻቸው ልጅ ነው ልጅ ነው ይላሉ ታውቂያለሽ በተለይ ወንድ ልጆቻቸው የሚያድግ አይመስላቸውም ምናምን ከዛ የሆነ የእናት ካራክተር አድርገ ነው ምናምን ቲክቶክ ላይ ፖስት አረጓለው። ፖስት ሳደርገው ግን የእሱ ቤተሰቦች እንዲያዩት ብቻ ነበር። ምንድነው ነው የሰራሹ ኮንተንት፣ በቃ ለካራክተሩ የሀያ አራት ዓመት ወጣት ነው። እናትየው በጣም ልጅ ነው ትለዋለች። ፍቅረኛው መታ ስጠይቀው ልጄ ፖፖ ላይ ነው ገና፣ ፖፖ ላይ ነው ገና አሸዋለው፣ ገና አስደሳዋለሁ ምናምን በጣም በቃ ኤግዛጅሬት አድርጌው እንደዛ ብዬ ፖስት አረኩ። ማለት ይሄን ፖስት ያደረግሽው ከሱ ጋር አቆማችሁ፣ በቃ በቤተሰቦቹ ምክንያት እንዴት አቆማችሁ? ተነጋገራችሁ ከሱ ጋር እነሱ ልጅ ነው ስላሉሽ ብቻ እሱ ከተቀበሉ አንቺ ከተቀበልሽው ለምንመሃል? በቃ የሆነ ቶሌሬት ማላደርጋቸው ነገሮች ከቤተሰቦቹ በተለይ ከወንድሙ ከወንድሙ ጓደኞች፣ በቃ ደስ የማይል ነገር ነበረ። እኔ ደግሞ እዛ ጭቅጭቅ ውስጥ የመቆየት ሞራል አልነበረኝም። ቀሞቫን አደረግኩኝ፣ እሱም አደረገ። ሀሳቡን ስናወራው ወደ ኮንተንት ቀየርኩት። ከዛ ሳሚ ፖፖ ላይ ነው አለች፣ ሳሚ ፖፖ ላይ ነው አለች። እስካሁን ስራ ቦታ ላይ ስሙ ሳሚ ነው። ስሙ ተቀይሮ፣ ይሄንን የእኔና የእሱን ስቶሪ የሚያውቁ ሰዎች ሳሚ ነው የሚሉት፣ ሳሚ ነው የሚሉት። በጣም ነው የሚናደደው። እስቲል ይነግሩኛል፣ እየደወለ ቪዲዮውን አየሁ። ቤተሰቦቹ ሲያዩት ምን አሉ? ኦፍኮርስ ቪዲዮማ እኮ በጣም ብዙ ቦታ ታይቷል በጣም ብዙ ሰው ሼር አድርጎለታል እና ይሄን የሰራሁት ለምን እንደሆነ የሚያውቁ የቅርብ ሰዎች የእሱን ስቶሪ የሚያውቁ ሰዎች ስሙን ቀይሮት እስቲል ሳሚ ነው የሚባለው ወይኔ በእናትሽ ደስ ነው የሚለኝ ደስ ነው የሚለኝ እንዲህ ለሱ ግን ደስ አይልም ለሱ ደስ አይልም ምን አሉሽ አናገረሽ ቤተሰቦቹ እሱ ይሄ ነገር ቫይራል እንደወጣ ጓደኞቹ ምናምን ከሴት ጋር ትጣላ የሚባለው እውነት ነው? አለኝ። አንዱ ጓደኛው ደውሎ ከሴት ጋር ትጣላ? እሺ። እና አለም አቀፍ ሪቬንጅ ነው ያላቸው ምናምን። ይሄ ዋንቷን የተጣላችሁበትን ጉዳይ በአደባባይ ነው የሚመልሱት የሚባለው ሴቶች እውነት ነው ምናምን። የምር እንደዛ ነው ሴቶች። አዎ በጣም ጥቂት ፍቅር ስትሰጣት ሴት ልጅ በጣም አባስታ ልሰጥስ ትችላለች። ትንሽም ደግሞ ስታስቀይማት የጥላቻንም ጥግ ልታሳየህም ትችላለች ሴት ልጅ ይሄ ላይክ አውቃ ነው የምታደርገው ብዬ አስባለሁ። ሞኝም ስትሆነ አውቃ ነው ሞኝ ስትታለል አውቃ ነው የምትታለለው፣ እንድታታለላት እድሉን እየሰጠች ምናምን ስለምትወድ እንደዛ ነው እንጂ ይሄ በጣም የማታቀውን አይነት ተንኮ ልታሳይ ትችላለች ሴት ልጅ። ሴት ልጅ ይሄ በቃ እዚህ ጋር ወድቃለች የምትባለውን ጉዳይ እንደ ሪሶርስ ስትጠቀመው እና የምትነሳበት መሰላል ታደርገዋለች። አሁን ያ ስቶሪ ለእኔ በጣም ህይወቴን የቀየረ ስቶሪ ነው። በኤክስ ስቶሪ ነታሪቤንጅ አርገሽ አንቺ ጣም ስለ ፍቅር በጣም ማውራት እንደምትች ይቻሉ። በእውነት ፍቅር እኮ በጣም ደስ የሚል ነገር ነው። በእውነት እኔ እንደ ፍቅር የሚያዝናናኝ ነገር የለም። ማለት ፍቅር በጣም በቃ መጽሐፍ ቅዱስም ይላል ሰው ሁሉም ነገር ኖሮት ፍቅር ከሌላው ከንቱ ነው ይላል። ዘፈኖቻችንን ብታየን ፊልሞቻችን ምናምን ስለተራራ ተራራ ስለ ኑሮ ምናምን ቢሆን በጣም ነው የሚያስጠላው። እኮ ኢቨን በፍቅር የማያምን ሰውዬ ስለ ፍቅር ይዘፍናል። ኮዝ ፍቅር የሕይወት ማጣፈጫ እንደሆነ ያውቃል። ገባ አስራ ሁለት አልበም ዘፈን ያለው አልበም ያወጣ ሰውዬ አስራ አንዱ ስለ ፍቅር ነው ፍቅረኛ ኢቨን ባይኖረው ፍቅር ኢምፖርታንት እንደሆነ ስለማያውቅ